እኔ አባት ቲ ሀያ አንድ ምናምን ትክክለኛ ዩዘር ያንን ባደረግ አመሰግናለሁ። ለምታሳይ ፍቅር ቤላ እንውድሻለን የሚል ኮሚንት ቴንክ ዩ ጋይስ። ስንት አመትች ነው? ሰላሳ አሉልሽም ማርያምን በይ። እንዲህ በምን ተለያያችሁ ከመጀመሪያ ፍቅረኛሽ ጋር? ከዛ ምን አርገሽው አይ ይሄ ነገር አይ ቲንክ በጣም ትሬንዲንግ እየሆነ ነው። ሁሌ በስነስርዓት ትርት የሚያደርጋችሁን ወንድ ከተለያያችሁት ችሁት በኋላ ትመጡና ሶሻል ሚዲያ ላይ እየመጣችሁ ከዳኝ እንደዚህ እንደዚህ ያረገኝ ፊዚካሊ አቢዩዝ ያረገኝ ምናምን ትላላችሁ። ማርያምን አሁን አሁን እንደዚህ አይነት ድራማ ማመን እያቆምኩ ነው። ወይ በስነስርዓት ትሪክ አድርጎሽ እሱ በቂ አይደለም ብለሽ ስለአሰብሽ ነው የተፋታሹ፣ ወይ ደግሞ ለገንዘብ ብለሽ አግብተሽው በቃ ምንም አይነት ይሆናል አለ ስፒሪቹዋልም ፊዚካልም የሆነ አፌክሽን ስለሌለ በዛ ነው የተፋታሹ ንምሁለችን ስለነበረ ብሬክ አፕ ስታደርጉ ስለዚህ ብሬክ አፕ ካረግሽ፣ አምስት ዓመት በሲንግል ማምነት አምስት ዓመት ማለት ነው። አይከብድም ብቻሽን ልጅ ማሳደግ ናፍቆሻ። ያ ግን ባልሽ ልጅሽ እኳ ተወልዶሻል፣ ግን የመጀመሪያ ልጅሽን አይደለ ከተፈጠርሽ እና እንዴት ነው እንደዚህ ርስተለ ስምት እሱማ ይነፍገኛል። ግልጽ አልሆነልኝም። ወደ ሌላ ሴት ሄደው ነው ወይስ ለምን ይመስል ምን አልባሽ ፈጥረሽ እያወራሽ ምንዴ አይደለም። ማርያም እንዴ ማርያም፣ ከአነጋገርሽ የመርጋት ያለሽ ልጅ ትመስያለሽ። እና እስኪ የሆነ ጥሩ ልጅ ትመስያለሽ ቤርሲ፣ እግዚአብሔርን የምሬ ነው። ገብተሽ የምትጫጫው ሄቢ ሆኖረው ወይ የሆነ አትቲውድ ብታሳይም ችግሯ አንቺ እንደሆንሽ እንትን ላይ ነበር፣ ግን አሁን ያው ኢነርጂሽ ደስ ይላል፣ ምናምን ስነስርዓትሽ ደስ ይላል፣ እርጋታሽ ደስ ይላል። ባልፈልግልሻለሁ፣ ቤተሰብ ግን፣ ልጅ ወልደሽ የሚያገባሽ አለ ማለት በሲንግል ማምነት አምስት አመት ሆኖ ውስጥ ሞልቶሻል። እንደዚህ አይነት ሴት ማን ነው የሚያገባው? እስኪ ሞክራለን። ምን አይነት ወንድ ነው ምትወጂ ቤርሲ? ምን አይነት ወንድ ነው ምትወጂ? ድምጽሽን ትንሽ እየከፋ እየተሰማን አይደለም። ምን አይነት ተምሳሌት ልትሉኝ አይሰማም። እንደዚህ ከ እንደዚህ እጅሽን ከስልክሽ ስራዎች ያ ማይክም ስለ ነው። እንደዚህ እንደሱ ሜትር ከስንት ይሆንልሽ ሜትር ከስልሳ አንዴ ሜትር ከስልሳ አምስት እኮ በጣም አጭር ነው። ያ ሜትር ከስልሳ አምስት በጣም አጭር ነው ግን ትሰውኬሽ። ገንዘብስ ምን ያህል ገንዘብ መስራት አለበት በወሩ? እኛን የሚያስተዳድረው እኮ ገባኝ። እሱማ እናንተን የሚያስተዳድር ነው። ግን ምን ያህል ገንዘብ መሆን አለበት? መጠኑን ታውቂዋለሽ?

እሺ ሌላ እስከምን አይነት ባህሪ እንዲኖረ ትፈልጋለች? የተረጋጋሱ አልቀላይስ ጎበዝ ሆነ የቀድሞ ፍቅረኛሽ ጎበዝ ነበር? አልቀላይ አልቀላይ ጎበዝ ነበር። ምን ያለ ደቃላስ ያደረግ ነበር? ቆየ አስራ አምስተኛው ላይ በቃ ሪዛ ተጨኝ ነው የምወጣው። ኢነርጂ ጌታ እመጣለሁ። አስራ አምስት ደቂቃ ቆዩ። ያው ጨዋታውን ላምጠው ብዬ ነው። እንዴ አምስት ደቂቃ እኮ ግን በጣም ዲሰንት ነው። እንዴት መታ ፈን ብል ያደረግ በጣም ከእግዚአብሔርን በጣም አሪፍ ኦፕሽን ነበር 15 አሪፍ ነው። እሺ፣ በምላሽንች ምንድ ነው መታደረግ ማለት አሁን ላልሽው ባል አሁን ያሻቸውን ኳሊቲዎች ለሚያሟላልሽ ባል በምላሽ ማንች ምንድነው ምታደረግ እእን፣ ሚስት ሆንበታለሁ ሆንበታለሁ። እሱማ ሚስት ትሆኝለታለሽ። ለየት ያለ ነገር ምንድን ነው የምታደርግለት? ምንም ምን አረግለት? ከፍቶ መስጠት ብቻ። እሺ፣ እኔ አሁን ያልሻቸውን እንዳለ በሙሉ ላሟላልሽ፣ ልጅሽ ነው የማሳደግ ኃላፊነት የለብኝም እኔ የፈለግሽውን ፋይናንሻል ያግዝሻለሁ። አንቺ ከፍተሽ ይሰጭኛለሽ። ይሄ ሮማንስ ታይም ማሳለፍ ምናምን ግን አይሆንም። ይሄ በየካፌው በየሲኒማው ምናምን ማሳለፍ አልፈልግም። ከአንቺ ጋር ጀስት ቤት የምመጣው የወር አስቤዛሽን ከፈር ለማድረግ ልክ ልወጣ ስል ደግሞ ከፍተሽ ይሰጭኛለሽ። እንትን ክራር ባንገቴ ያልወልድህም ወይን ያንተን አይባልም። ቁላቁላ ነው ቤርሲ

ምንድን ነው የጀመራችሁት? ከእሷ ልጅ ጋር ሄለንም ሰው በጣም የሚገርም ሰው ናት። ማርያም ሰው አሁን የድሮ እንትኗን ክሊፖን እየመጣ አንገቷ ያስደፋት ይሞክራል ምናምን። በቃ አሁን ስፒሪቹዋሊ ተቀይራለች። ምንም ቢሆን ደግሞ ባለውለታችን ናት። ድሮ የሆነ ሰዓት የፖርኖ ሳይት ተዘግቶ ነበር፣ የኢንዲያ፣ የላቲኖች የምናምን ሁሉ ምንም። በቃ ፖርኖ ማየታችን በቪፒኤን ራሱ አሉታች ሄለንም ሰውዬ በነፃ ስታከፋፍለን ነበር ቴሌግራም እዛ ብለ ነው ኮቪድ በስማ ነው የወጣሁት እንጂ ሙሉ የፖርኖ ሳይት ተዘግቶ ነበር። ሄለንም ሰውዬ እንወድሻለን በዚህ አጋጣሚ። ትናንትና ልደትማ ነበረ ያው አከበርንላት። ልደትማ ጥሩ ጥሩ ሰዎች እንደዚህ ገስት እያስገባን ምናምን ጄኒዊን የሆነ መኘት ምናምን ሰማን በጣም ደስ የሚል ታይም ነበር ትናንት ያሳለፍ ነው እግዚአብሔርን ከልቤ ደስ ብሎ የወጣሁት። ያሰራላት ኬክ ነበር ማየት ትፈልጊያለች ነበረች ሰው ጋይስ ላሳያችሁ። ለሄደንም ሲያሳየው ያሰራውትን ኬክ ቆይ ላሳያችሁ። ከእንትን ላይ እስክሪን ሻት አድርጌ ነው ማመጣላችሁ። ሄለንም ሰውዬ ይሄ እንወድሻለን። በድጋሚ ሄለንም ሰው እንወድሻለን። በጣም ነው እንወድሽ እግዚአብሔር ለሷን እንዶ በጥቁር ላደርግላት ነበር በጥቁር ላደርግላት ነበር። ክብር ለጥቁር ቁላሚ አይከንግ የሆነ ንግግር አድርጋለች። ሄልዬ ነው በድጋሚ እንኳን ተወለድሽ ሄለንም ሰው እና ያው ትናንት ደስ የሚል ታይም ነበር ያሳለፍ ነው። ራሴን ያሰራው ቴንኪክ ቀን ላይ በልተነዋል። በጥቁር ባረኩት ብዬ ግን ተመኘው። በቃ ሄለንም ሰውዬ ለጥቁር ቁላ ያላት ፍቅር ንገር ይበለኝ እግዚአብሔር። ስቀልድ ነው ሄለንም ሰውዬ ማርያምን፣ ስቀልድ ነው። እንደዚህ ደግሞ አታፍጪ አንቺ አታስፈራም። በኢየሱስም እንደዚህ ሰረገል እንደዚህ ቡራቡል እንደዚህ ቡራቡል ነው ትጠፋለች እረበ ኢየሱስ ምን ምን ረፊት ነው የሚወጠው? እንጂጫ በጣም ቤላ ናው ሚት ጌም እየተጫወተች ተዋት እባክህ። ጌም የተባለ ነገር ነው ያስጠላኝ መድሐኒዓለም ቤርስዬ እና ሰው ላስገባለች ልሞክር። አንቺን የሚቀበልች ካለ ወንዶች ካላችሁ ወንዶች ካላችሁ እንትናን የምትቀበሏት ወንዶች ካ ወንዶች አሁን ደግሞ ሴት ግር እያላችሁ መላክ ጀመራችሁ። ወንድ ነው ያልኩት። እስን ማግባት የምትፈልጉ ካላችሁ፣ ብሄርሲን ማግባት የምትፈልጉ ካላችሁ፣ ብሄርሲ ማግባት የምትፈልጉ ካላችሁ ምንድን ነው

ኦኬሽን ኢንቫይት ላድርግ ኬና ና ው ኢንቫይት ላድርግ ያለ። አይ በጣም ብዙ መልካም ወንዶች አሉ። እግዚአብሔር ነው እግዚአብሔር አለ። እሺ ቤርሲ አይዞሽ አይዞሽ አይዞሽ። እና የቁላ አምላክ ጥሎ አይጥልሽም እንጂ አቡሌ ማግባት ትፈልጋለች። ቤርሲ ቆንጂ ነ በጣም ቆዥ ናል ላይክ አድርገን ነው የገባሁት። ላፍ ታገባታለህ ወይ ነው ልጇን ልጇን እንደራስህ ታገባታለህ ወይ? እንደራስህ ከእነ ልጇ ማለት ነው። ከእነ ልጇ ነው። ምንድን ነው ስራ? ሹፌር ነኝ። እናትህ ድብዳት ሹፌር ሆነ። ከእነ ልጇ አስተዳድራለሁ ትላለህ? ቁሳ እራስህን ቻል መጀመሪያ

ዳር ሳይ ነው ለለምታሽ እንደቀይ የመጨረሻ አንድ ወንድ ልሞክርልሽ። ከዛ በኋላ በቃ ሌላ ገስት ማስከባት ይጀምራል። እሺ፣ የመጨረሻ ገስት ነው። ትወዳታለህ? አብዲ ተወዳታለህ? እይዛለ እንህ ምን አባለ ሰራ ነው ታዲያ የምገባው በቃ እንትናዬ፣ ምንም ማድረግ አይቻልም። ቤርሲዬ ማርያምን፣ አዝናለሁ፣ አዝና የቻልኩትን ሞከርኩልሽ። ግማሹ እየገባለው ማራፈር ነው እና ሜይ ቢ እንትን ቁመሽ አሳያቸውና አቋምሽ ከተመቻቸው ግርር እያሉ ይገባሉ።

ወንድ ስጠይቅ ሴቱ ግርያ ላይ ይገባል። ሴት ስጠይቅ ወንዱ ግርያ ላይ ይገባል። አሁን አትፈለጉም፣ ሴቶች ወንድ ነው የምንፈልገው። ያቸ ብቻ ቤርሲ፣ በቃ ነገ ቻንሳችን እንሞክራለን፣ ነገ እንፈልጋለን። እሺ፣ እቤት ላይ ካልሆነ እኔማ እገባሻለሁ። ቤርሲ፣ ትቸገርልኛል። ቢያንስ ቆመሻ ቋምሽ እናታሳይኝ። እውነት አይመችን ቢላ፣ እሺ ናት። በቃ ሰላም ደሪ፣ ነገ እንሞክራለን። እሺ፣ እቤት ላይ